ይህ ከላይ የምትመለከቱት ቪዲዮ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ ነው። ታሪኩን በአጭሩ እንደምታውቁት ይህች እህታችን አንድ የቤተክርስቲያን አገልግሎ ወይም ካህን ከዛ 15 ዓመት በፊት ተደፈር ያለው ነው እያለች በእርግጥ መደፈሩ በእሷ ላይ ብቻ ሳይሆን በቤተክርስቲያንም የሆነ ጉዳይ ነው። እህታችን ጾታዊ ጥቃት ደርሶባታል። ለዚህም በህግም ሆነ በቤተክርስቲያን ልትዳኝ ይገባታል። ብያም ቤተክርስቲያን ደግሞ ክህነቱ ተደፍሮባታል። አንድ ካህን ከሚስቱ ውጭ ወደ ሌላ ቦታ ቢሄድና ቢወሰልህ በአጭሩ የቤተክርስቲያን ክህነትን አገልግሎትን ወይም ሚስጥረ ክህነትን ማከናወን አይችልም፣ ሚስጥራትን መፈጸም አይችልም። ነገር ግን ላለፉት 15 ዓመታት ይሄ ነገር ከተፈጸመ በኋላ እኚህ አባት ቤተክርስቲያን ውስጥ አገልግሏል። ይህ ምን ያህል ለቤተክርስቲያን አደጋ ነው! በተለይ ደግሞ እህታችንም ደግሞ የደረሰባት ስቃይና ሰቆቃ ለዘመናት ያዘችው ጉዳይ በእጅግ የሚያሳዝን ነው። ስለዚህ ፍትህ ትፈልጋለች። እኔ እንዳንድ የቤተ ክርስቲያን ልጅ ፍትህ ጠይቃለሁ። ይህንንም ነገር ደግሞ አብዝቼ ይቃወማል። ይሄ ብቻ አይደለም። ከላይ የምትመለከቱት ይቼታችን ሰሙኑን ፎሬን ፔጅ ላይ ስመለከታት ነበር። በአራት ወንዶች ነው የተደፈርኩት አለች። ይሄ በጣም ዘግናኝና በጣም የሚያሳዝን ድርጊት ነው። እንደነዚህ አይነት በርካታ ታሪኮች አሉ። ፊት ለፊት ስላልወጡ ስላልተናገሩ ነው። በአጎቶቻቸው የሚደፈሩ፣ በቅርብ ሰዎች የሚደፈሩ፣ በማያውቁ ሰው የሚደፈሩ፣ በስራ ባልደረቦቻቸው የሚደፈሩ በርካታ ሴቶች በጓዳቸው እየጮሁ እንዳሉ ያስታውቃል። ይህንን ድርጊት መቃወም የግድ ፌሚኒዝም መሆን አያስፈልግም። እኔ አሁን ፌሚኒስት ሀሳብ ሐሳብ ደጋፊ አይደለሁም። ነገር ግን የሴት ልጅን ጥቃት መደፈር ግን እቃወማለሁ። በጣም የሚያሳዝን ታሪክ ነው ይሄ፣ የሚያሳዝን ኢትዮጵያ ውስጥ ያሉ ሴቶች ወይም እህቶቻችን የሚጠይቁት አትግደሉን፣ እንኑርበት፣ በሰላም ወተን በሰላም እንግባ ነው። ሌላ ዓለም ላይ ለመሪነት ሀገርን ለመምራት ለተለያየ አይነት ነገር ነው። እዚህ ኢትዮጵያ ውስጥ በሰላም ወተን በሰላም እንግባ፣ አትግደሉን፣ ተፈጥሮ የሰጠችንን መብት አትውሰዱብን ነው የሚሉትና እኔ እንደ አንድ ቤተክርስቲያን ውስጥ እንዳለ ልጅ እንደ አንድ ሰው የሴት ልጅን ጥቃት መደፈር ስቃይ፣ ሰቆቃ ይገደኛል። በጣም በርካታ ታሪኮች እንዳሉ ይሰማኛል። እና ሁላችንም በተለይ በተለይ ደግሞ በቤተክርስቲያን ውስጥ ያለ ልጆች እንደዚህ አይነት ነገሮች ልንቃወም ይገባል። እኛ ፕሮቴክት ልናደርጋቸው ሲገባ የቤተክርስቲያን አባቶች ፕሮቴክት ሊያደርጓቸው ሲገባ ልጆቻቸውን እንደዚህ የሚያደርጉ ከሆነ እኚህ ሰዎች ወዴት ነው የሚሄድ ያሉባቸው? ትልቅ እኮ የፕሮቴክሽን ቦታ እኮ በእግዚአብሔር ቤት ውስጥ እረኛ ሆኖ የተሾሙ ካህናት አባቶች ጋር ነው ያለው። እነሱ እንደዚህ የሚያደርጉ ከሆነ እኚህ ሰዎች ምን አይነት ኢንሴኩሪቲስ ሊገቡ ይችላሉ? ማንንስ ጋር ደግሞ ሄደው ጥያቄ ሊጠይቁ ወይስ በማንስር ደግሞ ሊጠለሉ ይችላሉ? በጣም ነው የሚያሳዝነው። እርግጥ የአንድ ግለሰብ ድርጊት ሙሉ ቤተክርስቲያኗን ይወክላታል ወይንም ደጋግ አባቶችን ይወክላል ማለት አይደለም። ነገር ግን በሃይማኖት ጥላ ስር እንደዚህ አይነት ድርጊቶች ሊፈጸሙ አይገቡም። ቤተ ክርስቲያኒቷንም ደግሞ ሃይማኖቱን ማጠሸት ስለሚሆን እንደነዚህ አይነት ሰዎች ተገቢውን ቅጣት ካልተሰጣቸው በስተቀር ሌሎችም ተመሳሳይ ድርጊት ሊያደርጉ ስለሚችሉ ቤተ ክርስቲያን በአፋጣኝ ምላሽ ሰጥታ ለዚህ በደል ካሳ መስጠት አለባት በማለት ይህን ድርጊት በፈጸመው ግለሰብ ላይ ቅጣትን ማስተላለፍ አለባት። አስተማሪ የሆነ ነገርም መከናወን አለበት ብዬ እንደአንድ የቤተክርስቲያን ልጅ አምናለሁ። የሴቶች መደፈር ጥቃት ይቁም ብለው ድምፅ ከሚሆኑ ሰዎች ውስጥ አንደኛው መሆንም እፈልጋለሁ። እውነቱን ለመናገር ያመጣችሁልን ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዲህ ማንም ሰገጤ ይጫወትበታል ጫ ጫማውን ካልሲሆን እንኳን የማያጥብ ጎታትታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይህን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታደርጉታላችሁ? እንዴት ማንም ይጫወትባችኋል? ይህን የምናገረው እንዲሰማችሁ፣ ይህን የምናገረው እንዲሰማችሁ፣ እኔ ባለጌ ይባላለሁ። ይሰደብበታል። እንዴት መጫወሻ ትሆናለ? አሁን ደግሞ የተያዘው ፈሊጥ? አለቃ ይሆናሉ፣ ጸሐፊ ይሆናሉ፣ ሰባኪ ይሆናሉ፣ ምን ይሆናሉ። ከዛ ሆቴል ይገባሉ፣ ሆቴል ይገባሉ፣ ውስኪያቸውን ይበላሉ፣ ቁርጣቸውን ይበላሉ፣ ፍየላቸውን ይበላሉ፣ ጥሬያቸውን ይበላሉ። ሂሳብ ሲባል 35000 ብር፣ ስለዚህ ደውሉ ይባላል። አንተ ገሌ ጋ አንተ ገሌ ሄሎ፣ ወለተ ማርያም ልጄ፣ የተባረክሽ አንቺ። እኮ ማምላክን ማምላክን ምን እኮ ከጓደኞቼ ጋ ስዝናዛ እጣ ወቶብን እንትናለን። እንደው በይ አስራትሽን ተማርያም እስካለ ማርያም እንግዲህ አስራትሽን አሁን ቴክስት አደርግልሻለሁ። የባካ አካውንቱን በሞባይል እንትን እጣይብን። ኧረ ከጉዳው ጭኝ ልጄ፣ ኧረ ከጉዳው ጭኝ እሺ አባቴ። እሺ አባቴ። ምን ምንድን ነው የበላችሁት? ውስኪ ነው እንድ ምናምን ጠጠል። እሺ። እናቷን አትረዳም፣ ቤተሰቧን አትረዳም። ይሄ ጋለሞታ ጎረምሳ በየሆቴሉ ቅራሪውን ሄዶ ያንቃራል፣ ይጠጣል፣ ይጨልጣል። አርባ ሺህ ብር፣ ሀምሳ ሺህ ብር ሲመጣበት ተከፋፍሎ አስካለ ማርያም፣ ወለተ ማርያም፣ እስቲ ዱባይ ያለችዋ፣ እስቲ አሜሪካ ያለችዋ፣ እስቲ አውሮፓ ያለችዋ፣ ካናዳ ያለችዋ ጋር አሁን መሽቶ ይሆን አሁን ቀን ይሆን? እንደውሎ ባስጨቅቀባሪኝ፣ በቃ አይለቁኝም። እንደ ወደ ኮን የገባሁት እንዲህ አይነት ወራዶችን ወራዳ ወራዳ እንዲጠፉ የምታደርጉት እናንተ ናችሁ፣ እናንተ ናችሁ፣ እናንተ ናችሁ። ከዛ መታችሁ ደግሞ እንደዚህ እንደዚህ ታዲያ ይሄ ነው ሀይሌ እንደዚህ ያደረገን እንደዚህ ምንት ሲያደረገን መምህር ገሌ እንደዚህ ያደረገን እንደዚህ ያደረገን ይሄው እንትን ፈጥሮ እንደዚህ ብሎን እንደዚህ ብሎን እነሱ የሌሊት ሰራተኛ ናቸው። ከአሁን ሰዓት ጀምሮ እነሱ መሽቷል የኢትዮጵያ አገልጋይ ነኝ የሚለው ይሄ ማጅራት መች ውላ ቁጭ ይላል። ከዛ በኋላ ቴክስት ነው ዋትሳፕ ላይ ነፍሴ እንዲዛል ዚኩ ሁት ሆኑ በዚህ ቀን ጉባኤ የነበረን በእውነት በጣም ያሳዝናል እናንተ ሰብሰብ ብላችሁ አንድ 300 ዶላር ብትልኩ እዚህ በጣም ብዙ ነገር ምናምን ከዛ ቆይ አስካለማርያም ጋር አስካለማርያም ይህ እንዴት ነሽ ደህና ነሽ ወይ መሬታችን ታንቺ ጋር እግዚአብሔር ከአንቺ ጋር እስከ ምሽት አስራ አንድ እስከ ንጋት አስራ አንድ ሰዓት ላይ እነ ሄኖክ እናቴ ጀንደረባ ናቸው ጀንደረባ

አንዳንድ የሴት አንጀት ያላቸው ወንዶች ጋር ይደውላሉ። እነሱን ደግሞ የሚያቸው በሄዱበት ሀገር በጉባኤ ነው ሲያዩት የሴት አንጀት ያለው ወንድ አለ ክለዝለስ የሚል በእውነት እግዚአብሔር እንደዚህ ነው እግዚአብሔር። አዎ መምህራን ትልኩ በማግኘት በእውነት እንትን ብዬ ምናሲል ይሄ የሴት አንጀት ያለው ወንድ ስለሆነ ዶክተርም ቢሆን ኢንጂነር ገጀራ እንትን ይፈለጣል ማለት ነው። ሴቶቹ ግን በአብዛኛው በጣም እንትኖች ናቸው በሚያገለግሉት ስራ፣ በሚሰሩት ስራ ቢያደርጉ፣ ቢያግዟቸው ምንም ችግር የለም። ምንም ችግር የለም። አገልግሎቱን ቢያግዟቸው፣ ቢደግፏቸው። ይሄ ግን አገባሽ አለው እያሉ ፍቅር እያስያዙ፣ ሜካፕ እየተቀቡ፣ ምርጥ ፎቶ እየሰጡ ይሄ የለም። ይሄ የመጣ ነው። ስለዚህ ራሳችሁን ጠብቁ። አንዳንዱ ሴት አንዳንዱ ሰው ቤተሰቡን ደሃ ቤተሰቡን በችግር ቤተሰቡን አይረዳው የማያውቁ ምሳ በልተው እራት የማይደግሙ ካህናት እግዚአብሔር ባዘዘው እግዚአብሔር በፈቀደው ትእዛዝ የሚኖሩ ካህናት የባሪያ ያህል በቀንበር ተይዘው በሰዓታቱ ላይ እነሱ፣ በኪዳኑ ላይ እነሱ፣ በቅዳሴው ላይ እነሱ፣ በፍትሐቱ ላይ እነሱ፣ በክርስትናው ላይ እነሱ፣ በምኑ ላይ እነሱ፣ ቤተ ክርስቲያን እንደ ባሪያ እንደ ባሪያ እንደ ምርኮ ይዛቸው የሚሰቃዩ ካህናት አምስት ሳንቲም አያገኙም። የማይቀድሰው ቤተክርስቲያን የማይገባው ሰዓታት የማይቆመው ማሕሌት የማይቆመው የሙዳየ ምጽዋቱን የአስራቱን ብር ቀርጥፎ እየበላ የስለቱን ብር ቀርጥፎ እየበላ ለህንፃ ማሰሪያ ለልማት የተሰጠውን ቀርጥፎ እየበላ ጥቂቶች አምስት ስድስት ተቧድ ነው ከሰበካ ጉባኤ ጥቂት ሰዎች ጋር ተማክረው ሰባ ሰማንያውን ካህንና ዲያቆን ጫፍ ፍልቀው አስርበው እነሱ ግን ኢምፖርት ኤክስፖርት አስመጪና ላኪ ሆኖ ይነግዳሉ። ቤተ ክርስቲያን ከእንደዚህ አይነት ዘመናዊ ባርነት መውጣት አለባት። በቀደም የትግራዮቹን ጳጳሳት ደሞዝ እያየሁ ነበር። መቶ አርባ አምስት ሺህ መቶ ሀያ አምስት ሺህ ብር ለአንድ ጳጳስ፣ ለአንድ ጳጳስ ሚስት የለው ድስት የለው ምን የለው ከአበል አለ፣ ከዛ በኋላ ሽያጭ አለ፣ ከዛ በኋላ የኮቴ አለ፣ ይሄ ሳይደመር እንዴት ነው 140 ሺ 70 ሺ 80 ሺ ብር ለአንድ ጳጳስ የሚሰጠው? ደግሞ ለነዳያን ተብሎ በአመት 300 ሺ ብር ይሰጣል አሉ። በሄዱበት ቦታ ሊቀ ጳጳሱ ለነዳይ እንዲሰጡ ለቸገራቸው ለኔ ቢጤዎች እንዲሰጡ። አብዷል እንዴ? አብዷል እንዴ? የ30 ሚሊዮን ብር የ40 ሚሊዮን ብር የ20 ሚሊዮን ብር መኪና ያሽከረክራል፣ የነዳጅ አያወጣም አያወጣም ማንም አያወጣም። ይሄ በድፍረት መነጋገር መቻል አለብን። ጧፍ ዕጣን ያጡ ገዳማት ሞልተዋል። ገበሬ ካህናት ሲያርሱ ቆይተው ሰዓት ደርሶባቸው እግራቸውን ብቻ በውሃ አስነክተው በለበሱት ልብስ ገብተው ቀድሰው አቁርበው ወጥተው እንደገና ደግሞ የሚቀመስ ነገር ቀምሰው እንደገና ሄደው የቀረውን እርሻ አርሰው ምናምን ይመጣሉ። ቤተ ክርስቲያን የቆየችው ዘመናትን የተሻገረችው በእንደነዚህ አይነት አባቶቻችን ምክንያት ነው። ተተኪ ያፈሩት አባቶቻችን እያረሱ ዛፉ ስር ተማሪዎችን የአብነት ተማሪዎችን አስቀምጦ በሬውን ሸበብላ ቡሬ እያሉ እየገረፉ ከዛ ጆሯቸውን ደግሞ እዛ ተማሪዎቹ ላይ ጣል አድርገው ሲስቱ ጮክ ብለው መልሰው እያሉ እንዲበል እያሉ አባቶቻችን ማለት እኮ እንደዚህ ናቸው። እያረሱ በነፃ ቤተክርስቲያንን ያለ ገንዘብ ያለ ደሞዝ ያለ ደሞዝ ተተኪውላ በነፃ እያፈሩ ዲያቆናትን ካህናትን እያፈሩ ቁጭ ብለው አይደለም እየሰሩ እያረሱ እያረሙ እየጎለጎሉ ይሄ ቤተ ክርስቲያን ዲን የመጣችው ዛሬ ዘመናዊ ካቴድራል ተይዞ ዘራፊ የተደራጀ ቦዘኔ የተደራጀ ዘራፊ ነው የገባባት።